የደቡብ አሜሪካዋ ሀገር ቬኔዝዌላና ጸረ ኢምፔሪያሊስቱ መሪዋ ኒኮላስ ማዱሮ ሞሬስ አሁንም ለአሜሪካ ስጋት ሆነው እንደቀጠሉ ናቸው። የቬንዙዌላ የአሜሪካ ስጋትነት ሽብርተኞችን ስለምታስታጠቅ አሊያም የዋሽንግተንን ደህንነት ሊያናጋ የሚችል ወታደራዊ እርምጃ ለመውሰድ ስላሰበች አይደለም። ይልቁንም ቬንዙዌላ የአሜሪካ ስጋት የሆነችው የአገሪቱ ፕሬዚዳንት ኒኮላስ ማዱሮ ሞረስ የአሜሪካን የእጅ አዙር ቅኝ ግዛት ወይም ኢምፔሪያሊዝም በመቃወም ወዳጅነታቸውን ከምስራቅ አውሮፓ አለፍ ሲልም ከክሬምሊን ባለስልጣናት ጋር ማድረጋቸው ነው በዚህም መልከ መልካሙን ፕሬዚዳንት ኒኮላስ ማዱሮ ከስልጣን ለማውረድ የአሜሪካው የስለላ ድርጅት ሲአይኤ ወደ ካረቢያን ደሴቶች ድሩን ካደራ ሰነባብቷል። የአሜሪካ ስቴት ዲፓርትመንትም ኒኮላስ ማዱሮ በሜክሲኮ የሚገኙ የዕፅ አዘዋዋሪዎችንና ስደተኞችን ወደ አሜሪካ እንዲገቡ ድጋፍ ያደርጋሉ፣ በዚህም አሜሪካን ለጉዳት ዳርገዋል በማለት የክስ ማቱን ሲያወርድ ቆይቷል። በክስ በማዕቀብ ብዛት በጸረ ማዱሮ እንቅስቃሴና በተለያዩ ጫናዎች ብቻ ያላበቃው የዶናልድ ትራምፕ የትራምፕ አስተዳደር በቬኔዝዌላ ላይ ወታደራዊ እርምጃ እንዲወሰድ የአሜሪካ ጦር በተጠንቀቅ እንዲቆም ከሰሞኑ ትእዛዝ ሰጥተዋል። ትእዛዙን ተከትሎም የአሜሪካ ግዙፍ የአውሮፕላን ተሸካሚ ወደ ካረቢያን ያቀና ሲሆን፣ የቬኔዝዌላን የባህርና አየር ክልል በመጣስ የአሜሪካ ጦር በርካታ ትንኮሳዎችን ሲያደርግ ቆይቷል። በተጨማሪም ከሰሞኑ ደግሞ ዩናይትድ ስቴትስ በቬኔዝዌላ ፕሬዚዳንትና ከፍተኛ ባለሥልጣናቶች ይመራል ስትል የምትወነጅለውን ዴ ሎሶልስ የተባለውን የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የቡድኑ መሪ ኒኮላስ ማዱሮ ናቸው ሲሉ የከሰሱ ሲሆን ቡድኑ በሽብር ዝርዝር ውስጥ ከገባም ማዱሮም እንደ አሸባሪነት እንደሚቆጠሩ ተናግረዋል። ሆኖም ግን በአሜሪካ ማዕቀቦች፣ ወታደራዊ ማስፈራሪያዎች ያልተንበረከኩት ኒኮላስ ማዱሮ ሞረስ በእምቢባይነታቸው ጸንተው የሀገራቸውን የፖለቲካ አቋም አስጠብቀው 13 ዓመታትን በቬኔዝዌላው ሚራ ፍሎረስ ቤተ መንግስት ቆይተዋል። በዚህም ከቀድሞ የኩባ ፕሬዚዳንት ፊዴል ካስትሮና የቬኔዝዌላው ወታደራዊ መሪ ከሆኑት ሁጎ ቻቪ ቤዝ በመቀጠል ኒኮላስ ማድሮ በደቡብ አሜሪካ ለዋሽንግተን የእጅ አዙር ቁጥጥር ያልተንበረከኩ መሪ መሆን ችሏል። በቬንዙዌላ የአሶሺትድ ፕረስ ተንታኝ የሆነው ጋርሻ ካኖ የማድሮና የመንግስታቸው ደህንነት አሁንም እየተረጋገጠ አይደለም ይላል። አሜሪካ በፈረንጆቹ 1989 ፓናማን ለመውረር ካሰለፈችው ጦር በላይ ግዙፍ ወታደራዊ ኃይል ወደ ቬንዙዌላ ማስጠጋቷ ኒኮላስ ማድሮን ለማስፈራራት ብቻ ላይሆን ይችላል ይላል የአሶሺየትድ ፕረሱ ተንታኝ ጋርሻ ካኖ በሀተታው ተቀምጠው የቀድሞውን የፓናማ መሪ ማኑኤል ኦሪጋን ከስልጣን እንዲወርድ ከማድረጓ በፊት አሜሪካ ልክ እንደ ኒኮላስ ማድሮ ሁሉ በአደንዛዥ ስትከሰው ነበር ያለው ተንታኙ የማድሮ ክስ ደግሞ አሜሪካ ቀጣይ እርምጃዋን የበለጠ ግልጽ እንደሚያደርገው አመላክቷል። በአሜሪካና በቬኔዝዌላ መካከል ውጥረት በነገሰበት በዚህ ሰዓት ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለማዘናጋት ይሁን የማድሮን አጸፋ በመፍራት ቬኔዝዌላ ላይ ለወስደው ካሰብኩት ወታደራዊ እርምጃ ይልቅ ከማድሮ ጋር በዲፕሎማሲ በጉ መነጋገሩ ይበጀኛል ብለዋል። የትራምፕን ሀሳብ በአዎንታዊ ጎኖ የተቀበሉት ኒኮላስ ማዱሮ ከአሜሪካ ጋር ለመነጋገር ጠረጴዛ ላይ ሊቀመጡ እንደሚችሉ ፍንጭ ሰጥተዋል። ንግግሩ ባይሳካና ሁለቱ ሀገራት ወደ ጦርነት ቢገቡ ቬኔዝዌላ የሌለ ሀያሏን አገር አሜሪካ ጦር መመከት ትችላለች ወይ የሚለው የብዙዎች ጥያቄ ነው። ቢቢሲ እንዳስነበበውም ኒኮላስ ማዱሮ አሜሪካን ቢማለት ሲጀምሩ መተማመኛቸው የምስራቅ ሰዎች ወይም ደግሞ ሌላ ምድራዊ ኃይል አልነበረም። ይልቁንም ከራሳቸው በላይ የሚያምኑት ግዙፍ ወታደራዊ ኃይል ስለገነቡ እንጂ። ባለፈው መስከረም ወር ላይ ማድሮ ቬንዙዌላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውንና ከዚህ ቁጥር ጋር የሚስተካከል ሚሊሻም ሊያስታጥቁ እንደሚችሉ ጠቁሟል። እንደ ዓለም አቀፉ የስትራቴጂክ ጥናት ተቋም አይስስ መረጃ ቬንዚዌላ 123000 ወታደሮችና 220000 ሚሊሻ አባላት በጥቅሉ ግማሽ ሚሊዮን የሚጠጋ ጦር እንዲሁም ከ8000 በላይ ተጠባባቂ ወታደራዊ ኃይል ያላት አገር ናት። በተጨማሪም እንደ አውሮፓውያኑ አቆጣጠር በ2006 በቀድሞ ፕሬዚዳንት ሁጎ ቻቬዝ ከሩሲያ ከተገዙት ወደ 20 የሚጠጉ የሱኮይ ተዋጊ ጀቶች በተጨማሪ ቬንዙዌላ በ1980ዎቹ የዋሽንግተን ዋና ጋር በነበረችበት ጊዜ በርካታ የአሜሪካ ኤፍ16 ተዋጊ ጀቶችን አግኝታለች። ይህም አሜሪካ ያሰበችውን ጦርነት ለማድረግ ብትፈልግ ቬንዙዌላ እጅ የማትሰጥ አገር ሊያደርጋት ይችላል መባሉን ዋሽንግተን ፖስት፣ ዩሮኒውስ እና ፍራንስ